ከዚህ ከጀመርኩ አሁን አልጋ ላይ ቀጥ የራቁት ቪዲዮ ልጭ ነው። እንደዚህ ልታደርግ ነው ወይ? ምን አይነት ነገር ነው? በጣም እየተቀየርሽ ነው። እና እንደዚህ አይነት ፕራንክ ብሎ ነገር የለም እሺ። ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜ ጠ ከብሬ ኖሮ ይሄ እንደ ገበና እንደ ድንገት የተፈጠረ ነው። አይተኸው እንኳን ምንም በቃ ኢቭን ቪዲዮ እንኳን አለመጫን ትችል ነበር አይደለም? እንደዛ ማድረግ ትችላለህ። ቪዲዮን መጫንም አለማጫንም የካሜራ መንሰራ ነው። የተቀረጸ ቪዲዮ እንደሚጭን ታውቂያለሽ። እኔ እና አንቺ አላወራም። ድንገት በአጋጣሚ በምን ታመንግለህ

ምን ማለት ነው አስረዳኝ ኢቭን አንተ ለሴት ልጅ ክብር አለክ አይደለ በቃ ምናቀብ በክብረ ሴትን በሞን ምናምን ያ ክብር የት ሄደ እኔ ልጅ ሲሆን ጠፋ ምን ማለት ነው እኔ በጣም ነው ማከብረሽ ሰላም ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ያው ሰሞኑን ትንሽ ጠፋ ብለናል ያው ቅመሜም ትንሽ አሟት ነበረ ያ ያልመጣንበት ምክንያት በዛ ፕራንክ የተነሳ ሰው ልጅ እንዴት ነው ፕራንክ ተደርጎ የሚታመመው? እንዴት ነው? ብቻ ብዙ ነገር ብዬ ትንሽ ተጋጭተንም ነበር። ከቪዲዮ በኋላ በጣም ስልክ አላነሳ ብላኝ፣ በስንት መከራ በስንት ትግል ነው ስልክ የተነሳለኝ። ያው ዛሬ ይሄ ፕሮግራም ድንገት ነው። በቃ ይቅርታ ለመጠየቅ ያለኝን አማራጭ እዚሁ ባለውበት ሆኜ ትንሽ ዲኮር ነገር አድርጌ እዚህ ጋ ሶሪ የሚል ኬክ አዘጋጅቻለሁ፣ ምናምን በቃ ከባድ ነገር ነበረ። ማለት እኔ ያልጠበቅኩት ነገር ተፈጥሯል። እኔ አስቤ የነበረው ቀለል አድርጌ ነበር። ያው አንዳንዴ እናንተ ጋር ቀለል አድርጋችሁ ያሰባችሁት ነገር ሌላ ሰው ጋር ይሄድና መጥፎ ነገር በቃ እሷ ደስተኛ ልትሆን አልቻለችም፣ ብራንክ ነው ብትባልም በጣም ስሜቷ ተጎቶ ነበር። እና እኔም ትንሽ ተረጋጋ ብዬ በነገራችን ላይ የፈጠነ ነው በቃ ሳናወራ አዲስ አበባ ገባ መኪና ውስጥ ቁጭ ብላ ሳናወራ እንዳኮረፈችኝ አዲስ አበባ ገባን፣ እና ቤት አደረስኳት። ከዛም በኋላ ታማ ምናምን ነበረ ያው ለመጠየቅም ስልክ ስደውል አይነሳልኝም ነበር። ዛሬ ግን እንደ ድንገት ሆኖ ላገኝሽ እፈልጋለሁ ና ብዬ በቴክስት ጽፌላት ራሷ ደወለችልኝ ና አገኛለሁ ምናምን ስትለኝ በቃ እሺ ስትደርሽ ደው ይልኝ ብያት። የፈጠነ እስማ ወልድ በእንደዚህ አይነት ፍጥነት የትም አላየውም። በጣም ተጣድፈ ያለው በጣም ብዙ ነገር ይጎለዋል። ግን በቃ ለሷ ይቅርታ፣ እንደዚህ አይነት ነገር አይደገምም መድገም። እኔ ደግሞ እንዝናናበታለን ያው ቡታጀራ ከመጣች አይቀር ፕራንክ ሳላደርጋት አትሄድም ብዬ ነበር ያንን ያደረኩት ያ ደብሯቸዋል፣ ተሰምቷቸዋል። ማድረግ እንደሌለብኝ ነግራችሁኛል። ያው ምንም ማድረግ አልችልም፣ አድርጌዋለሁ ከሆነ በኋላ ምንም መሆን አይችልም። ዛሬ የኔ ውድን የኔ ጣፋጭን ዛሬ ይቅርታ ልጠይቃት ነው። እንግዲህ አቅሜን ያህል ሞክሬ እሷን ሰፕራይዝ ለማድረግ ጥሩ ጊዜ ለማሳለፍ ይህን ፕሮግራም አዘጋጅቻለሁ። አቅም ትቀበለኝ፣ ይሁን ናፈቀኝ፣ የምር በጣም ናፈቀኝ። ምን ሰራቸው ነገሮች፣ ምንዛዛጋቸው ደብሮኝ ነው። በቅርብ አጠገቤ ያላችሁ ሰዎች ታቁታላችሁ፣ ምን አይነት ስሜት እያደረኩ ያለሁት ያው አይገባችሁም፣ ግን ያው ከሷ ጋር ተጣልቼ ነው። ስልክም ስደውሉ ቀዝቀዝ ያልኩባችሁ ሰዎች ያው ከሷ ጋር ትንሽ ተኮራ አረፌ ነው። ዛሬ ግን እፈቷ አለው። ፈትችሁም ደግሞ ሰላም እናወርዳለን። እንደ መጀመሪያ እየሳቀን እየተጫወትን ደስተኛ ሆነን እንመጣለን። ብቻ ይህንን ፕሮግራም እንደማዘጋጅ አታውቅም፣ እንዳዘጋጀሁም አልነገርኳትም። ፕሮግራም አለምናምን አላልኳትም። በቃ ቤት ስድስት ሲደው የሚልኝ ነበር ያልኳል። ይህንን ፕሮግራም ደግሞ ይሳካልኛል። እዚሁ ደግሞ አሪፍ ጊዜ አሳለፈን። ይቅርታዬን ተቀብላኝ እንደ መጀመሪያው እንሆናለን። ያው ስትመጣ ሁሉም ነገር ይቅርታ፣ ተንበርክኬ ነው ዛሬ በቃ ማለት የሰራሁት ስራ ቀላል ባይሆንም ተንበርክኬ ነው ይቅርታ የምጠይቀው። ለይቅርታ ደግሞ ያው ያው ደጋገምኩት ይገባኛል፣ ግን ምንም ማድረግ አልችልም። ዛሬም ይቅርታ ታደርግልኛለች። ያው ይቅርታ ማድረግ ትልቅ ነገር አይደለም። ሰው ሰው ያጠፋል፣ ከስህተቱ ደግሞ ይማራል። እኔ የማታምሬበታለሁ ያው ተቃጥቻለሁ ብዬ አስባለሁ። ምክንያቱም እሷ በዘጋችኝ ቁጥር ምን አይነት ነገር እያሳለፍኩ እንደነበር እኔ የማውቀው በጣም ደብሮ የነበረ ብቻ። ታውቁታላችሁ ያው ከፍቅረኞቻችሁ ጋር ተኮራርፋችሁ ተጣልታችሁ ኦር ምን አይነት ጊዜ እንደምታሳልፉ ምን አይነት ነገር እንደምታሳልፉ ታውቁታላችሁ? ነገር ግን በቃ እሷ ከሌለች ዴ ባዶኔ ማለት ነው። በጣም ደብሮኝ ነበረ ከፍቶኝ ነበረ። ስልክ አታነሳለኝም ቴክስት ሳረጋ ይመለስልኝም። ሴቶች ስታኮርፉ ብዙ ነገር አለ እና ዛሬ እንደዚህ በግራ በቀኝ ወይን አለን፣ ስትሮበሪ አለን ከዚህም እያነሳን አሁን ዲኮር እንዳይበላሽብኝ ምንም ነገር አልነካውም። ይኸው አንዴ ብቻ በልቻለሁ ስለሚጣፍጥና ይቅርታ ታደርግልኛለች፣ ኬኬንም ትቆርስልኛለች። ከዚህ በኋላ እንደዚህ ነን ብራንክ አልደግመውም። ለእናንተ የሚያው ቃል ምገባበት ነው። እንደዚህ እኔ ያላሰብኩትም ባይዞ፣ ቀለል አድርጌ ነበር ያሰብኩት ነገር ግን ከብዷል። እንግዲህ እናንተን ማስቀይ የሚያችው ከሆነ በጣም ይቅርታ ምንም ማድረግ አይቻልም። አንዴ ሆኗል። ያ የሆነ ነገር ደግሞ መቀየር አይችሉም፣ እና ካሜራማኔ ደግሞ አንተ አንተ ስራ አንተም ተባብረሃኛል፣ ውላችሁ እኔ ብቻ አይደለሁም፣ ካሜራ ማኔም ተባብሮኛል፣ እሱም አለበት። ያው ይቅርታ እያለ ነው። ይቅርታ አርጉለት እናንተ። እና ቤተሰብ እስክትመጣ ድረስ እዚሁ ይጠብቃታለው። ያው ስትደርሺ ደውይልኝ ብያታለው። ከኔ አጠገብ ደግሞ አንድ ጓደኛ ያለ እሱ ይዟት ይመጣል። ከዛም በኋላ ይስተካከላል ማለት ነው። አብራቸው ነው እስከ መጨረሻ ተከታተሉንና ቤተሰብን ይፈርቻለሁ ማለት ሶስት ቀን አራት ቀን ከመጣም በኋላ አልተገናኘም። በጣም ነው የሚጨንቀው። እኛ ከተኮራርፈን አንድ ሳምንት ቆይተን አናውቅምና ይሄኛው መኮራረፍ በጣም ነው የሚጨንቀው፣ በጣም ነው የሚከብደው። በጣም ከብዶኛል ለዛም ነው ይህንን ይቅርታ ለመጠየቅ ይህንን ነገር ያደረግኩት፣ እንጂ ሰፈሯ ምሄጃለሁ፣ ተመላልሻለሁ፣ ላገኘት አልቻልኩም። መጨረሻ አይደል ያው ላገኝ እፈልጋለሁ ስላለችኝ ነው እኔም ይህንን ፕሮግራም ያዘጋጀሁት። እንግዲህ አሪፍ ጊዜ ይኖረናል፣ ደስ የሚሉ ጊዜያቶችን። እንደዚህ ነገር እየተደጋገመ ነው እና ዛሬን በእንደዚህ ቆንጆ ቆይታ እናደርጋለን። የተሰማትንም ስሜት በዛ ሰዓት ያው አይታችሁታል። ደግሞ ምንጠይቃል። እንግዲህ ቤተሰቦች መታለች ደርሳለች ብሎኛል፣ ይዟት መጥቷል መሰለኝ። እታች ናቸው፣ ቤተሰብ እታች ናቸው። በጣም አምሮባታል። ምንም ማድረግ አንችልም። ያው እንደዚህ ካማረባት ደግሞ የለበሰችው ደግሞ ነጭ ነው። ቤተሰብ ዛሬ ድምቅ እንላለን። ያምርብናል ብዬ አስባለሁ። የቱ ጋር ሰፕራይዝ ላ ሰፕራይዝ ልበላት ማለት ጨንቆኛል። ቤተሰብ ለመጀመሪያ ጊዜ ነው ማገኛት ከአራት ቀን ከምናምን በኋላ እና እንዴት እንደማገኛት እራሱ ትንፋሽ ለተክፍል አድርጣ በጣም ነው የሚከብደው። እና ስትመጣ ሰፕራይዝ አደረጋታለሁ። ደረጃው ትንሽ ስለሚታይ

ከኮረብሽን ትንሽ ቆየ ከተዘጋጋን ትንሽ ስለቆየ ቢያንስ ስላደረግኩት ነገር ብቻ ቁጭ ብለን እናወራ። አትቀመጭም? በቃ ቤት ያው ማለት ቅድም ደውዬ የነበረው ነገር እና ብቻ ያለውን ነገር አሁን እ ች በጣም እንድናደድ ታድርገኝ። ምክንያቱም በጣም ያስከፋኝ፣ በደና ረሳሁት ብዬ የተሻለኝ ነገር ድጋሚ እንድቆሰቁስብኝ አልፈልግም። በአንተ የተነሳ ሶስት ቀን ሙሉ ነው የታመሙት። በአንተ የተነሳ እንደዚህ ሆንክ፣ እንዲያ ሆንክ። ኢቭን ማውራት አልፈልግም በጣም አይገባህም። በቃ ማለት ምን አይነት ባህሪ ቢኖርክ ነው? ባህሪህን አውቃለሁ። እንደዚህ አይነት ነገር እንደማታረግ አውቃለሁ። ሶ ምን አግኝተህ ደስ ሲል በጣም ቀለል ነገር ነው እየተናገርኳቸው ነገር ቪዲዮን አውጥቼ ላሰማክ ምን እንዳልከኝ የፈለገ እኮ ፕራንክ ቢሆን አለበት። ለምታወረው ቃላቶችክ በጣም መምረጥ አለብኝ እኔ። እሺ በላይ በጣም ነው የተሰማኝ። ኢቭን ማለት ነው በቃ እንዴስ፣ ቃላቶችክ በጣም የሚያስጠሉ፣ የተጠቀምካቸው ቃላቶች በጣም የሚያስጠሉ ነገር ናቸው። ምን ይቅርታ እንቀበላለን ፕሮግራም አሁን ላይ ሰላም ነው የምፈልገው። ምክንያቱም ከልቤን የተናደርኩበት ከልቤ ይቅርታ ከይቅርታ በላይ ምን አለ ታውቃለህ፣ እንደዘነ ባህሪ ለብክ ገባክ። አንዲስ ያመጣኸው ነገር ነው። ሲቀጥል ምን አይነት ፕራንክ ነው? እኔ እናንተ ከመቼ ጀምሮ ነው እንደዚህ አይነት ፕራንክ ተደራርገን የምናውቅ? ኢቨን ማለት ነው ሴት ልጅ ነኝ። ክላስ ውስጥ እሺ ልብስ ለብሼ ባይሆንስ፣ እንዴት ነው ካሜራ የምታስቀምጠው ክላሴ ላይ እንዴት ነው ካሜራ አስቀምጠ ካሜራውን ዝም ስለ ሰው የምታስገባው ክላስ ላይ 3000 ማስቀመጥክን? ኦኬ ሆን ስለ ኢቭን ሰው የምታስገባው ምን ማለት ነው? ምን አይነት እኔ እንጃ እኔ አላውቅም። እሺየተፈጠረው እኮ የተፈጠረው ልቤ ነው የሚያሳምም እሺ። ተናገርኩ ተናገር፣ በጣም ያሳምም። እሺ፣ ይቅርታ ማለት ደግሞ አንዳንዴ በይቅርታ የማንመልሳቸው ነገሮች አሉ። ይቅርታ ልትል ትችላለህ፣ ግን ይቅርታ ያልከው ነገር ነገሩን ምንም አይመልሰውም። ገባህ? ሄዳል። ምክንያቱም ያደረግከው ነገር በጣም የሚነካ ነገር፣ እኔ አልቀመጥም። እንደዚህ አይነት ፕሮግራም መሆኑን አላወቅኩም ነበር። ቢሆን ኖሮ አልመጣም ነበር። ምክንያቱም አሁን ላይ ከአንተ ጋር መገናኘት አልፈልግም። ኢቨን ስህተት በደንብ እንዲገባ ከፈልጋለሁኝ በደንብ ያጠፋኸው ጥፋት እያካበርኩ ነው፣ ሚዲያ ላይ ኢቨን ካሜራማን፣ ይህን ቪዲዮ ታያልካ፣ ቻናሉ ላይ የተጫነውን አጥፋልኝ። ቪዲዮ እንዲጠፋ እፈልጋለሁ የተጫነውን ቪዲዮ

ካለ ስም ስም እንደ መስጠት ደለእሽ ያላደረግሽውም ፕራንክ ነው አልኩኝ እኮ በቃ ለዛ ነገር ደግሞ ይቅርታ። እንደዚህ አይነት ፕራንክ ምንድን ነው? እየተቀያየርሽ ነው እኮ በጣም አይደለበዚህ ምክንያትአምስት ቀን አይደለ ገና ከዚህ በኋላ እዘጋሀለሁ። ምክንያቱም ያደረግከው ስራ በጣም የሚያስጠላ ነገር ነው። ማለት አንቺ እኔን ፕራንክ አድርገሽኝ አታቂም እኔ። እሺ ይታይ እኔ እንደዚህ አይነት ፕራንክ አድርገሽኝ አስለቀሰሽኝ አታቂም እኔ። ከዚህ በላይ ብዙ ነገር አድርገሽኝ አበት ፕራንክ፣ ምን አይነት ፕራንክ ነው እኮ በቃ። እሺ ተሳስቻለሁ፣ ይሄንን ያደረኩት እሺ እኔ አውቄ አይደለም። ሁሉንም ነገር ስለማቅ ነው ያንን ነገር ያደረኩት። ምንድን ነው የምታውቀው ነገር? ምን ስለምታውቅ ነገር እሺ ፕራንኩ ስህተት ነው። እሺ ፕራንኩ ስህተት ነው። ስማ፣ ስታስብ ምን አይነት ሀሳብ ነው እንደዚህ አይነት ነገር? ምን አይነት ቪዲዮ ነው ይሄ? ቪዲዮ ስንት ሰው ሊያየው ይችላል? ኢቭን ፋሚሊ ቢያየውስ ምን ማለት ነው? እሺ ከይቅርታ በላይ ምንም፣ እሺ ቪዲዮም ያጠፋዋል፣ ካሜራማን ችግር የለም። የፈሰሰው ውሃ አይታፈስም፣ ገባህ አይደል? አንዴ ጥፋትህን ካጠፋክ በኋላ በቃ እንደሌለ ጊዜ። አዎ ብዙ ጊዜ የሆነ ነገር ምክንያቱም እምናረጋቸው ፕራንኮች የምታደርገኝ ፕራንክ ማለት ነው ቀለል ያለ ነው ወዲያው ታቀኛለሁ ባህሪ ነው። ወዲያው ነው የምላወጣው። ወዲያው እስቅ እልካለሁ ወዲያው ደስተኛው እልካለሁ። አንተ ያሰብኩ ምንድን ነው አሁንም እንደዚህ ስታደርግ ትስቃለች ብለህ ጠበቀ ነው? እንደ እንደዛ ነው የጠበቅከው? ምክንያቱም ሁሌና ነገር ሲፈጠር እስቃለሁ። ለዛ ነው መሳቂ ነው መሳቄ ነው። እንደዚህ አይነት ነገር እንድታደርግ ያደረገክ፣ አረ ትልቅ ነገር እንደተፈጠረ አታካብጂ። በእግዚአብሔር እያካበርሽ ያለሽ ወንጅ ነሽ አካባጁ። ምን ሆንኩኝ? አይደለ ሴት ስላለውን ከይገባ ገባ አይደል? ኢቨን በክብሬ ነው የመጣው ቢገባክ ማለት ነው። ማለት በክብሬ። ምን አይነት ቪዲዮ ነው የሰራው? እሺ በቃ የተሰራው ቪዲዮ ስተት ነው። እኔ በቴክስት በዛ በሁሉ ነገር አልኩሽ አይደል? ስተት ነው። እሺ እኔን ያሳመመኝ ነገር ምንድን ቃላቶችክ። ኢቨን ያው ቪዲዮ ሳየው አሁንም ድረስ ይሰማኛል። ምንድን ነው ያልከኝ እኔ ማስታወስም አልፈልግም ተኛሽ ለእኔ ክብር የለሽ እንደዚህ ሂጂ አሁንም እንተኚ ምን ማለት ነው ምን ማለት ነው እራስህ ካመጣኸው ሰው ጋር እንደዛ ጠንስሰ እኔ እንደዛ ማድረግ አግባብ ነው እራስህን በቃላ እኔ አካባች ሆነሽ አይደለም ኧረ ለተገኘሽው ሆነሽ አይደለም የተገኘሽው እዛ ቦታ ላይ ሆነሽ እሺ አድርገሽው ቢሆን እሺ ግን ስላልሆንሽ ቢደረግም ልንገርህ ቢሆንም ባልሆንም ቢደረግም ባይደረግም ሶሻል ሚዲያ ላይ አንከራከር ነው ሶሻል ሚዲያ ላይ መውጣት ያለበት የሌለበት ነገር አለ እንዴ ነው ብዬ አለ ይልህም ታውቃለህ አይደለ በቃ እኔ መጨቃጨቅ አልፈልግም አታሳመመኝ ማለት እኔ እሺ የተሳሳትኩት ፕራንክ ተሳስቻለሁ፣ ብዬ ይቅርታ ስለጠየቅሽኝ ይቅርታ ተቀበልኩ። ከተቀበልሽኝ መደጋገም አልፈልግም። ይህንን ፕሮግራም ስላዘጋጀው ቴንክ ዩ ግን መካፈል አልፈልግም። ገባህ ሄደለ በፕራንክም ቢሆን ተጸይፈኛል። ገባህ እያደረ ምን ይላል ያገሩ ሰው ነገር እያደረ ነው ምናምን ነገር ይባላል እሺ እኔ እንደዛ ነው ያደረ ነው እኔ ለፕራንክ ነው እንደዛ ያደረኩት ደባውን በቀል አውጥቷል ገባህ አይደለም እኔ ጠጥቼ ነው ኖ ዌይ ጠጥከ ሳይሆን እንዴት ነው የሆነ ነገር ያሰብከውን ነገር አደረግከው ገባህ አይደለም ይሄ ምንም ሚሉት ፕራንክ ነው ምንም ሚሉት እየተቀያየርሽ

እሱ በዚህ እሱ በዛ ተብሎ እንደዚህ አይነት ነገር ከማንም ሰው። ኦኬ፣ እኔ ለሌላ ሰው ኮር በቃ ማለት። እሺ ሰው የሚልህን ስማ። በቃ እንዲሄድም ኢቭን ባመጣኝ ሰውም እንድናደድ አታርገኝ። በዳኒም ነው የምናደደው። ገባህ አይደለም? ካሜራ ደቀነ እንዴ? ታማ ጠይቀን። ካሜራ ደቀነ እንዴ እንዴ? ምክንያቱም እንደዚህ እንደምላወጥ ታውቃለህ። ደግ ካሜራ ይዘህ መተህ እንደዛ ምንም አግባብ ያለው ነገር አይደለም። ገባህ አይደለም? እሺ ከዚህ በላይ የምላደርግ አድርግ። ምን እንዳደርግ ነው የምትፈልጊው? ከይቅርታ እናት በጣም እያካበርሽ እኮ ነው አካበርኩኝ አይደል እኔ ነኝ ያካበርኩ በጣም እያካበርሽ ነው ነገሩን ቀለል አድርገሽ ለምን ደማታየው ምኑን ነው የማየው ፍቅረኛ ነኝ አይደል እኮ ፍቅረኛ የነሽ እሺ ቀለል አድርገሽ በአልጋ ላይ ሰው አስገብተን የምታስተኛው አንደኛ ምን ማለት ነው ምን ማለት ነው አስረዳኝ። ኢቭን አንተ ለሴት ልጅ ክብር አለህ አይደለ? በቃ ምን በክብር ሴትን በመሆን ምናምን ያ ክብር የት ሄደ? እኔ ሲሆን ጠፋ። ምን ማለት ነው? እኔ ይሄ እኮ እንደ በቃ ቪዲዮ እንኳን አለመጫን ትችል ነበር አይደለም? እንደዛ ማድረግ ትችላለህ። የካሜራ ማን ሥራ ነው? የተቀረጸ ቪዲዮ እንደሚጭን ታውቂያለሽ። ሶ እኔ እና አንቺ አላወራንም፣ እንዳይጫንም አላልሽኝም። እንት ትችላለህ። ገባህ? ሄድል እኔ ስንት ቀን ያለቀስኩት ልታስለቅሰኝ ነው? አሁንም ድጋሜ ነው የምትፈልገው ነው ያንቺን ክብር እኔ እኔ አውቄ ምንም ነገር ነው የመረረኝ፣ ማርያምን ነው የምልህ። በቃ አንገሸገሸኝ፣ ገባህ? ከዚህ በኋላስ ምን አይነት ነገር ሊፈጠር ነው? እንደዚሁ ልትሆን እንደዚሁ ልንቀጥል ነው? ከዚህ ከጀመርኩ አሁን አልጋ ላይ ቀጥ የራቁት ቪዲዮ ልጭን ነው? እንደዚህ ልታደርግ ነው ወይ ምን አይነት ነገር ነው? በጣም እየተቀየርሽ ነው። ፕራንክ ብሎ ነገር የለም